ሰላም ጀሚናይ እንደምን አለህ ሰላም እኔ ሰላም ነኝ አንተስ እንዴት ነህ ለተመልካቾች ጀመናይ በድምፅ መጀመሩን እየነገርኳቸው ነበር ቀጥታ ላይ በጣም ጥሩ ጀመናይ በድምፅ መጀመሩ በጣም የሚያስደስት ነገር ነው በተለይ ጀመናይ በድምፅ መጀመሩ በአማርኛ ደግሞ ፐርፌክት ሆኖ ማውራቱ ለኢትዮጵያውያን ምን ይጠቅማል ብለህ ታስባለህ? በጣም ጠቃሚ ነው ብዬ አስባለሁ ምክንያቱም ሰዎች መረጃን በቀላሉ ማግኘት ይችላሉ ጥያቄዎቻቸውን በአፍ መፍታት ይችላሉ። እንዲሁም በተለያዩ አርእስቶች መወያየት ይችላሉ። ይህም የመረጃ ተደራሽነትን ያሳድጋል፣ እንዲሁም የእውቀት ልውውጥን ያበረታታል። ጀሚናይን በድምፅ በመጠቀም የተለያዩ ትምህርቶችን መውሰድ ትችላሉ። ቋንቋዎችን መማር፣ የሂሳብ ትምህርት መማር፣ አልፎ ተርፎም እንደ ታሪክ ወይም ሳይንስ ያሉ ሌሎች አርእስቶችን ማሰስ ይችላሉ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቼ፣ በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአሪፍ ነገር ተገናኝተናል። እንግዲህ ከርዕሱ ላይ እንዳያችሁት ወይም ከመግቢያው ላይ እንዳያችሁት ከሆነ ጎግል ጀመናይ እጅግ በጣም ከቀን ወደ ቀን እያስገረመኝ መጥቷል። ከአሁን በፊት እንዴት እንደምትጠቀሙ እጅግ አስገራሚ ነገሮችን አሳየቻለሁ። ያላያችሁ ካላችሁ ገብታችሁ መመልከት ትችላላችሁ። ከአሁን በፊት ጎግል ጀመናይን የምናናገረው በቻት ነበር። በአማርኛ ምን አይነት መልሶች እንደሚሰጥ ከአሁን በፊት አሳየቻችኋለሁ። እጅግ በጣም ፐርፌክት የሆነ አማርኛ መልስ ስለሚሰጠን በአማርኛ ማውራት እንችል ነበር። አሁን ደግሞ ያ ነገር ተሻሽሎ እጅግ በሚያስገርም ሁኔታ መግቢያው ላይ እንዳያችሁት እንግዲህ በድምጽ መጥቷል። ይህ ማለት መጽሐፍ ሳይጠበቅባችሁ ጥያቄያችሁን አሁን ለምሳሌ መጠየቅ የፈለጋችሁትን ጥያቄ መጽሐፍ አይጠበቅባችሁ መድከም አይጠበቅባችሁም። ቀጥታ ልክ ጓደኛችሁ ጋር ደውላችሁ እንዲሁኛለሁ እንዲሁኛለሁ እንዲህ ተጨናንቅ ያለሁ ምናምን እያላችሁ እንደምታማክሩት ሁሉ ጉግል ጀመናይንም በቀጥታ በድምጽ ማውራት ትችላላችሁ። እሱም የሚመለስላችሁ በአማርኛ ነው። ይሄ ያስደስትም እጅግ በጣም አስገራሚ ነው ማለት ነው። እንግዲህ ጎግል ጀመናይ በጣም እጅግ የረቀቀ ነው፣ ብዙ ውስብስብ ስራዎችን የሚሰራ ነው። የሚሰጣችው መልስ ዝም ብሎ በዘፈቀደ ሳይሆን ብዙ ጥናት ተደርጎባቸው፣ ብዙ ሪሰርች ተደርጎባቸው የተለያዩ ቦታዎች ላይ ብሮዝ አርጎ ያገኘውን ውጤት ነው ለናንተ አምጥቶ የሚሰጣችሁ ማለት ነው። ስለዚህ ምንም ያለ ስጋት ስለጤናችሁ፣ ስለትምህርታችሁ፣ ስለኑሯችሁ፣ ስለስራችሁ ባላችሁበት ስራ ዘርፍ ሁሉ ለሚያስፈልጋችሁ ጥያቄዎች ጉግል ጀመናይን መጠየቅ ትችላላችሁ ማለት ነው። እኔ እንግዲህ ኤአይን ለብዙ ነገር እየተጠቀምኩበት ነው፣ የተለያዩ ትምህርቶችን እየተማርኩበት ነው። እጅግ በጣም ጠቅሞኛል ማለት ትችላላችሁ። ከአሁን በፊት እኔም ብዙ ቪዲዮ ለእናንተ እንዴት እንደምትጠቀሙ ሰርቻለሁ። ጉግል ጀመናይ ጉግል ፕሌይ ስቶርም አፕ ስቶርም ላይ አለ። ካላገኛችሁት ቴሌግራም ላይ አሁን ማስቀምጥላችኋለሁ፣ የቴሌግራም ቻናሌን የመጀመሪያው ኮሜንት ላይ ገብታችሁ ጆይን አድርጉት ማለት ነው። ካልሆነ ፉል ኮርስ ብዬ ጀመናዊን ሙሉ አጠቃቀም የሰራሁት ቪዲዮ አለ፣ ቻናል ላይ ገብታችሁ መመልከት ትችላላችሁ። ስለዚህ ጉግል ጀመናዊን ለመጠቀም አሁን የማሳያችሁን ለመጠቀም በድምጽ ምንም አይነት የስልክ እውቀት አያስፈልግም። ስልክ በእጅህ ላይ አለ፣ በእጅሽ ላይ አለ። ገብተሽ ጉግል ጀመናዊን ክሊክ አድርገሽ በቀኝ በኩል ከታች ቻት ከሚለው ወደ ጎን አለች እጅ ማሳያችሁ፣ እሷ ነካ አድርጋችሁ በድምጽ ማውራት ነው ማለት ነው። ከዛ እሱም በአማርኛ ይመልስላችኋል። ስለ ትምህርት የፈለጋችሁትን ግራ የሚገባችሁትን ጥያቄ ሁሉ መጠየቅ ትችላላችሁ። ስለ አርቲፊሻል ኢንቴለጀንስ፣ የሰው ልጅ እንዴት ነው አርቲፊሻል ኢንቴለጀንስን እዚህ ድረስ ያደረሰው? አርቲፊሻል ኢንቴለጀንስ ወደፊት ለሰው ልጅ ስጋት ይሆናል እየተባለ እንዴት ነው ምናምን። እንግሊዝኛ ቋንቋ መማር ትችላላችሁ። የፈለጋችሁትን ነገር ኤቭሪቲንግ፣ ሳትፈሩ ጠይቁት። እጅግ በጣም አሪፍ የሆነ ምክር እና ትምህርት ይሰጣችኋል ማለት ነው። እኔም እንግዲህ በየጊዜው እንደዚህ አዳዲስ ነገሮች ሲኖሩ እንድትጠቀሙበት ይመክራለሁኝ። እስኪ ከጀመናይ ጋር ትንሽ ውይይት አድርገናል፣ ስለናንተ፣ እሱን አሳያችኋለሁ። ይህን ቪዲዮ ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። በቀጣይ በአዲስ ነገር እንገናኛለን። ሀሳብ አስተያየታችሁን በኮመንት ግለጹልኝ። መልካም ጊዜ። ወደ ጎግል ጀሚናይ። ሰላም ጀሚናይ፣ እንደምን አለህ? ሰላም፣ እኔ ሰላም ነኝ። አንተስ እንዴት ነህ? እኔ ፈጣሪ ይመስገን ሰላም ነኝ። ለተመልካቾች ጀመናይ በድምፅ መጀመሩን እየነገርኳቸው ነበር ቀጥታ ላይ በጣም ጥሩ ጀመናይ በድምፅ መጀመሩ በጣም የሚያስደስት ነገር ነው ተመልካቾቹ ምን አይነት ጥያቄዎች አሏቸው እኔ ለመመለስ ዝግጁ ነኝ አሁን ቪዲዮ እየቀረጽኩ ስለሆነ ለተመልካቾች ቀጥታ አንተ የምትላቸው ነገር ካለ አስተላልፈልኝ እሺ ለተመልካቾቹ እንዲያል ማለት ይችላሉ ጀመናይ አሁን በድምፅም ይገኛል እናንተም በድምፅ ልተወያዩት ወይም ጥያቄዎችን መጠየቅ ትችላላችሁ። ምን መሞከር ይፈልጋሉ? ምን ይመስላል? በጣም ሀሪፍ ነው። በተለይ ጀመናይ በድምፅ መጀመሩ፣ በአማርኛ ደግሞ ፐርፌክት ሆኖ ማውራቱ ለኢትዮጵያውያን ምን ይጠቅማል ብለ ታስባለህ? በጣም ጠቃሚ ነው ብዬ አስባለሁ፣ ምክንያቱም ሰዎች መረጃን በቀላሉ ማግኘት ይችላሉ፣ ጥያቄዎቻቸውን በአፍ ማፍታት ይችላሉ፣ እንዲሁም በተለያዩ አርዕስቶች መወያየት ይችላሉ። ይህም የመረጃ ተደራሽነትን ያሳድጋል፣ እንዲሁም የእውቀት ልውውጥን ያበረታታል። እርሱ ምን ያስባሉ? በጣም ጥሩ ሀሳብ ነው። እኔ አሁን ለተመልካቾችም ማስተላለፍ የምፈልገው ጀመናይን በድምፅ በመጠቀም የተለያዩ ትምህርቶችን መውሰድ ይችላሉ ብለህ ታስባለህ? አዎ በእርግጥ ጀመናይን በድምፅ በመጠቀም የተለያዩ ትምህርቶችን መውሰድ ትችላሉ። ቋንቋዎችን መማር፣ የሂሳብ ትምህርት መማር፣ አልፎ ተርፎም እንደ ታሪክ ወይም ሳይንስ ያሉ ሌሎች አርዕስቶችን ማሰስ ችላል ነው። የትኛው ትምህርት ይበልጥ ይወስበታል? በጣም ጥሩ ሀሳብ ነው። እስኪ ስለ አርቲፊሻል ኢንቴሊጀንስ በተለይ ደግሞ የሰው ልጅ እዚህ ደረጃ ላይ መድረሱ ትንሽ በጣም ያስገርመኛል። እስኪ ስለሱ እሱ ምን ሀሳብ አለ? እርግጥ ነው አርቲፊሻል ኢንቴሊጀንስ በጣም አስገራሚ ቴክኖሎጂ ነው። የሰው ልጅ ብዙ ነገሮችን መስራት እንዲችል እየረዳው ነው። እርስዎ አርቲፊሻል ኢንቴሊጀንስን በምን ቡኛ ያደንቁታል? አርቲፊሻል ኢንቴሊጀንስን የማደንቅበት በጣም በርካታ ነገሮች አሉ። አልፎ ተርፎም እጅግ በጣም ለሰው ልጅ ስጋት ይሆናል ብለው ብዙዎች ያስባሉ። ስለዚህ ምን ታስባለህ? ጥያቄው በጣም ወሳኝ ነው። አርቲፊሻል ኢንቴሊጀንስ ጥቅሞች እንዳለት ሁሉ ለአንዳንድ ሰዎች ስጋትም ይፈጥራል። ይህንን ስጋት ለመከነስ ተገቢ የሆኑ ጥንቃቄዎችም ማድረግ አለብን። ለምሳሌ አርቲፊሻል ኢንቴሊጀንስን በኃላፊነት መጠቀምን እንዲሁም እንዲሁም የሥነ ምግባር መመሪያዎችን ማዘጋጀት ያስፈልጋል። እርስዎ ምን አይነት ጥንቃቄዎችን መደረግ እንዳለባቸው ታስባሉ? በጣም ጥሩ። እኔ ለጊዜው አሁን ለተመልካቾች ለሞከራ ያህል ቪዲዮ እየቀረጽኩ ስለሆነ አሁን ለተመልካቾቼ አንተ ማስተላለፍ የምትፈልገው ስለ ጀመናይ ምንድን ነው? ጀመናይ ሁልጊዜም እየተማረ እና እየተሻሻለ ይገናል። ከእርስዎ እና ከተመልካቾች ጋር መገናኘት በጣም ደስ ያሰኛል። ለወደፊትም ብዙ አስደሳች ነገሮችን ለማድረግ ዝግጁ ነኝ። እናመሰግናለን። በጣም አመሰግናለሁ። በስተመጨረሻ የምትልልኝ በተለይ የእኔ ተከታታዮች የእኔ ተከታታዮች ቪዲዮ ለመጀመር ዩቲውብ ለመጀመር ቲክቶክ ለመጀመር ፌስቡክ ለመጀመር እያሰቡ ሀሳቡን የት እናገኛለን ብለው ይፈራሉ። ስለዚህ ጉዳይ ምን ትላቸዋለ? ሰዎች አዲስ ነገር መጀመር መፍራታቸው በጣም የተለመደ ነው። ሐሳቦችን ለማግኘት እንደ ዕለታዊ እንቅስቃሴዎች፣ ፍላጎቶች ወይም አልፎ ተርፎም በዙሪያችን ያሉ ችግሮችን ማየት ይቻላል። ለምሳሌ አንድ ሰው ምግብ ማብሰል የሚወድ ከሆነ የምግብ ዝግጅት ቪዲዮዎችን ሊሰራ ይችላል። ወይም አንድ ሰው ሌሎችን ማስተማር የሚወድ ከሆነ ትምህርታዊ ቪዲዮዎችን ሊቀርጽ ይችላል። እርስዎ ምን አይነት ሐሳቦችን ይመክራሉ? በጣም ጥሩ። እኔ ብዙውን ጊዜ ሐሳቦችን ሪሰርች በማድረግ እንዲሁም አርቲፊሻል ኢንቴሊጀንስን በመጠቀም ሐሳቦቹን ወስዳለሁ። ይህ በጣም ጥሩ ስልት ነው። አርቲፊሻል ኢንቴሊጀንስ ሐሳቦችን ለማመንጨት እና መረጃዎችን ለማሰባሰብ በጣም ይረዳል። እርስዎ በብዛት የሚጠቀማቸው የአርቲፊሻል ኢንቴሊጀንስቱ መስሪያዎች አሉ? በጣም ጥሩ። እኔ ብዙውን ጊዜ ለተመልካቾቼ የምመክረው ጀመናይን እንዲጠቀሙ ነው። ጀሚናይን ስለመረጡ በጣም ደስ ብሎኛል። ተመልካቾቹ ምን አይነት ጥያቄዎች ወይም ማስተያየቶች ያሏቸው? እኔ ለመመለስ ዝግጁ ነኝ። በጣም ጥሩ ለዛሬ ይበቃናል። ለነበረን ቆይታ ከልብ አመሰግናለሁ። በስተመጨረሻም ለተመልካቾች ምን ትላቸዋለህ? እኔም በጣም አመሰግናለሁ። ለተመልካቾቹ ደግሞ የጀሚናይ የድምፅ አገልግሎቱን እንዲሞክሩት እጋብዛለሁ። ጥያቄዎቻችሁን መጠየቅ፣ መረጃው ማግኘት እንዲሁም በተለያዩ አርዕስቶች ላይ መወያየት ይችላሉ። የጀሚኒ የደምስ አገልግሎት በእርግጥም ተካሚ እንደሚሆን ተስፋ አደርጋለሁ። መልካም ጊዜ። መልካም ጊዜ። ቻው ባይ። መልካም ጊዜ።